ሰላም እንዴት ናችሁ? ዛሬ አንድ ምክር ልመክራችሁ ነው የመጣሁት። ምክር ወይ ደግሞ ከኔ የህይወት ተሞክሮ ወይም ካለፍኳቸው ወይም እያሳለፍኳቸው ካሉ ነገሮች ለእናንተ ትምህርት ይሆናል ብዬ ስላሰብኩ ደስተኛ ሳትሆኑ ሳይደላችሁ ሁሉም ነገር እናንተ በምትፈልጉት መንገድ ሳይሄድ ችግር ውስጥ ሆናችሁ ሳላችሁ ግን ደግሞ ለሆኑ ለሆኑ ሰዎች መከፋት እንዲሁኝ ቢያዩኝ ይከፋቸዋል፣ እንዲሁኝ ቢያዩኝ ይጎዳሉ፣ ያለሁበትን ሲቹዌሽን ስሜቴን ብነግራቸው ይጎዳሉ ብላችሁ ያልሆናችሁ ስተኛ መስላችሁ ከከፋችሁ፣ ከቻላችሁ ተናገሩ እንደከፋችሁ። ምክንያቱም ሲደጋገም አእምሯችሁ ላይ ከባድ ትራውማ ነው የሚፈጥረው። አንዳንዴ ሰውን ማገዝ፣ ሰውን መርዳት መጥፎ ነው ልላችሁ ፈልግ አደለም፣ ግን የራሳችሁ ችግር እያለባችሁ ከባበር ችግር የራሳችሁ ብዙ ያልተፈቱ ነገሮች እያሉባችሁ ለሰው ችግር ወይም ደግሞ ለሰው ጭንቀት ስትሯሯጡ ስትታዩ የሚመስለው ምን መሰላችሁ? በጣም ደልቷችሁ ተመሽቷችሁ እናንተ ቁንጮ ላይ ሆናችሁ ሌላውን ሰው ደግሞ ለመርዳት ተፍተፍ እያላችሁ ምናምን ነው የሚመስለው እና ወታችሁ እንኳን ለሰው ደክሞኛል፣ እንዲሁኝ ያለው እንደዚህ አይነት ችግር ላይ ነኝ ብላችሁ ለማውራት የሚያሳፍራችሁ አይነት ላይክ ኤክስፔክቴሽን ይሰጣችኋል ሰው፣ እና ሳትወዱ በግድ ህመማችሁን ወጥ አድርጋችሁ ለመኖር ትገደዳላችሁ። ስለዚህ ደስተኛ ካልሆናችሁ ደስተኛ እንዳልሆናችሁ አሳዩ ለሰው። ከከፋችሁ እንደከፋችሁ ተናገሩ። ሲጠራቀም መጨረሻ ላይ የሚያመጣው ነገር በጣም ከባድ ነው። የማትወጡት ከባድ ስሜት ውስጥ ትገባላችሁ። ህመም ነው ያለው፣ ምንም መፍጠር ማትችሉበት ህመም እስፔሻሊ፣ ከእናንተ ስር ሰው የሚኖር ከሆነ በእናንተ የሚተዳደር እናንተን የእናንተን እጅ የሚጠብቅ እንደ ሚስኪን እናት፣ አባት፣ ሚስት፣ ልጆች ያላችሁ ሰዎች፣ ከቻላችሁ በራሳችሁ ነገር ብቻ ቢዚ ሆኑ። ከቻላችሁ ለቤተሰባችሁ ብቻ ነው ውስጥ ይሄ ነው፣ ይሄ ስሜት ነው ያለው። ወልነ ምናልባት ከጠገባችሁ ሼር ላርጋችሁ። ስላዳመጣችሁኝ አመሰግናለሁ። እንደ ፈለግናት አትሆንም፣ እንዳሰብናትም አትሳካም፣ እንዳሻናትም ማልና አትሄድልንም። እንዳመጧጣ ግን ማለት ነው ተቀብለን ማስተናገድ ግድ ይለናል። ያለነው ዱንያ ውስጥ ስለሆነ አላህ ሱብሓነሁ ወተዓላ የረተዘናጋውን ኒዕማ ሁላ አስታውሰለ ሽኩር ከፍተኛ የሆነ ኪሳራ ገጥሞኝ ነበረ በስራ ያም ደግሞ ከሚገንዘብ በላይ በአማና እኔ ጋር የተቀመጠ ብር ጨምሮ ይዞ የጠፋ ኪሳራ ነው። ምናልባት አሁን ይሄንን ላይቭ እንድገባ ያስገድደኝ እጅግ በጣም ብዙ ቴክስቶች እየደረሱኝ ስለሆነ ነውእና እኔ እርዱኝ፣ ያግዙ ማለት አቅም የለኝም አልችልም ብዬም አላቅም። ወይ ወላሂ እኔ አሁን አማርኛ ሁሉ እያጠረኝ ነው። እንዲያድርጉልኝ እንዲናድርግ እንዲያግዙኝ እንዲንተጋገዝ ምናልባት ለሰው ልጅ ይችላል ወይ ምናልባት ለሌሎች ሌሎች ሰዎች እርዳታ ሲሰበሰብ ላገዝ ይችላል ወይ፣ ግን እኔን እዛ ቦታ ላይ ራሴን ማሰቡ በጣም ውስጥ ይን ይረብሹ አልሰላም ይነሳኛል። ስለዚህ በአጠቃላይ የሆንጉት ነገር ምንድን ነው ከፍተኛ የሆነ ገንዘብ ኪሳራ ደርሶብኛል። ከዛው ውስጥ ደግሞ ላይ ሰባ ሰማንያ ፐርሰንቱ የኔ ሳይሆን የሰው ሀቅ የሰው ገንዘብ ነው ሰዎቹ በጣም በተከታታይ እኔ ጋር ያንን ገንዘብ ፍለጋ እየመጡ ነው በዛ ሲትዌሽን ውስጥ እኔ ኮምፕሊትሊ ስልኬን ዘግቻለሁ ምናምን ሰው ስራ እየሰሩ አይደለም በምታቁም ለማታቁም የልጆች አባት ነው ባለትዳርና የልጆች አባት ነው ሰው ረጅም ጊዜ ስራ ሳሰራ ተቀምጫለሁ እና ብዙ ብዙ ነገሮች ከብደው ይል በጣም ብዙ ነገሮች በለኩል ሀሊን ያለሁበት ሲቹዌሽን ነው። ኢንቦክስ ላይ ማስረዳት ስራቸ አልኩኝ። ኢንቦክስ ላይ ለመናገር ትንሽ ብዙ ቴክስት ስፈሉ ማስረዳት ስራቸ አልኩኝ። ስለዚህ ያለሁት የሆንኩት ይሄ ነው። በዱዋችሁ አትርሱ። ሰው ልጅ ይሰራል፣ ይሞክራል፣ ይወድቃል፣ ይነሳል፣ ጌታውን እያመሰገነ ይቀጥላል። አልሐምዱሊላሂ ረቢል ዓለሚን ለኩል ሐል አላህ፣ ጌታዬ ላለሁበትም፣ ላሳለፉትም ለሚመጣውም ነገር በሙሉ ምስጋና ይገባል። እና ኢንሻአላህ ተዓላ እንግዲህ ከአላህ ጋር ሁሉንም ችግር አብሬ አልፋለሁኝ። እናንተ በዱዓ አግዙኝ። ተጫዋቹ ከምንም በላይ ነው ለኔ። ለቅም ምናልባት አቅምን ከሰጠኝ ከጠነከረኝ እና እናንተ ፊት ለመቆም የሆነ ጥንካሬን ካገኙ ምናልባት ተመልሼ ልመጣ እችላለሁ ወደ እናንተ። ትረፋላ ያቃል እድዋቸው አትርሱ። ጅማ ሙባረክ ማለት እፈልጋለሁ ሁላችሁ እወዳችኋለሁ። ለተጨነቃችሁ በሙሉ አፉ በሉኝ፣ ስላስጨነቅኳችሁ፣ ስላስከፋዋችሁ፣ በዚህ ሲትዌሽን ውስጥ አይታችሁ ስለተከፋችሁ እንግዲህ በጣም ይቅርታ ጠይቃለሁ። ሁላችሁ አላህ በተሻለ ቦታ በተሻለ ደረጃ ላይ ሆኜ እንድታዩኝ ደግሞ አላሁ ስብሐነ ወተዓላ እንግዲህ እዛ ላይ ከፍ ያደርገኝ ያደርሰኝ የኔን ከፍታ ማየት የምትፈልጉ ሰዎችን ዛሬ ላይ እንደዚህ ሆኜ አንገታችሁን የደፋችሁ የተከፋችሁ ሰዎችን በሙሉ የምትደሰቱበትን ቀን አላህ ያምጣልኝ። ኢንሻላህ አልቃሻ አደጊና ላይ ላይቡ ላቋርጠው ወሰች ጋር ወዳችኋለሁኝ። አሰላሙ አለይኩም። ረቱ እግር ባይኖር መሄጃ ወዳሻ ቦታ መንጎጃ እንደ ልብ ባችል መራመድ

ጨክኖብኛል ብለህ እንዳቴ ከሱ ርቅህ፣ ሰውን በዱንያ ሲፈትን ለሰበብ ነውና ሊሞክር በትዕግሥት ላይ ሳጠና አችልም አለፈተና